እንግዲህ የክርስቶስ ኢየሱስ ትንሣኤ ያው በተለያየ አይነት አንግል ልናየው እንችላለን። ለምሳሌ በታሪክ አውድ ካየነው ነው ስለ ጌታ ኢየሱስ ክርስቶስም የሚነግረን ነገር አለ፣ ስለ ሐዋርያቱ የሚነግረን ነገር አለ። ለምሳሌ በታሪክ ውስጥ ታስታውሺ ከሆነ ጌታ ኢየሱስ ክርስቶስ ሲሞት በጣም ፈርተው ነበረ አይደል? ሐዋርያቱ ፈርተው ነበር፣ ደቀ መዛሙርቱ ፈርተው ነበር፣ በራቸውን ዘግተው ተቀምጠው ነበር ይለናል መጽሐፍ ቅዱስ። እና አብዛኞቹ ትተው ተበትነው ነበረ። ምናልባት ዮሐንስ ነው ከመስቀሉ ስር እንደተገኘ የተነገረው ሐዋርያ እሱም ለጊዜውም ቢሆን ተለይቶት በኋላ ነው ከመስቀሉ ስር የተገኘውና እነ ጴጥሮስ ክደውት ነበረ ኢየሱስን። በጣም ኃይለኛ ፍርሃት ውስጥ ነበሩ። የኤማውስ መንገደኞች ትቤዠናለህ ብለን ተስፋ ያደረግነው አንተን ነበር እያሉ ያው ለእሱ እንደሚያወሩ ሳያውቁ፣ ግን ለጌታ ራሱን ያሙለት ነበረ። በጣም ተስፋ መቁረጡስ ነበሩ፣ ፍርሃት ውስጥ ነበሩ፣ ግራ መጋባቱ፣ ጭንቀት ውስጥ ነበሩ። አንዳንዶች ወደ ቀድሞ ስራቸው እየተመለሱ ነበር፣ ወደ አሳጥማጅነታቸው። አንዳንዶች ደግሞ ወደ ቀድሞ ስፍራቸው እየተመለሱ ነበር፣ ሁሉ እንትተው ከተውበት ማለት ነው። ሶ እንግዲህ በእንደዚህ አይነት ሁኔታ ውስጥ ሆኖ ነው የክርስቶስ ኢየሱስ ትንሣኤ ኦከር ያደረገው። እና የክርስቶስ ኢየሱስ መነሳት ፈሪዎቹን ደፋር አድርጓቸዋል። እነዛን ከአሁን አሁን እሞት አለው በሚል በሞት ፍርሃት ውስጥ የነበሩትን ሐዋርያቱን ደቀ መዛሙርቱን ከሞት ፍርሃት ባርነት ነፃ አውጥቷቸዋል እና ድጋሚ ደፋር እንዲሆኑ ብርቱ እንዲሆኑ እና ሁልጊዜ መስቀልን ትንሣኤ እንደሚከተለው እንዲህ አይነት መልእክት ያስተላልፋል። በተስፋ መቁረጥ ውስጥ ተስፋ እንዳለ፣ ከተስፋ መቁረጥ በኋላ ተስፋ እንዳለ፣ ከሞት በኋላ ህይወት እንዳለ እና ነገር አበቃ ሲባል በዛ እንደማያበቃ፣ ድጋሚ ድል እንዳለ፣ ድጋሚ ተስፋ እንዳለ ይህንን የሚናገር ነው። ለክርስትናም ትልቅ ሮል አለው ማለት ነው። ክርስትናም በባህሪው በመሰደድ የሚበዛ እምነት ነው። በመሞት የሚበዛ በመሞት የሚነሳ ህይወት ነው። ጌታ ኢየሱስ አንድ ቦታ ሲናገር ምን አለ? እንዲያውም ክፍሉ ላይ ምን ነበረ? ኢየሱስን ልናይ እንወዳለን አሉ፣ ከሌላ ስፍራ የመጡ ሰዎችና አሳዩን ሲሉ፣ ትንሽ ኢየሱስ ክራውድድ ሆኖ ነበረ። ስለዚህ ምን አላቸው? አንድ ነገር ተናገረ። የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች ከሞተች ግን ብዙ ፍሬ ታፈራለች፣ አለና ምን እያለ ነው? ላይክ መሞት አለብኝ፣ ያኔ ብዙ ሆኜ ይነሳለሁ። ስለዚህ እኔን የሚመስሉ ብዙዎች ይነሳሉ። እኔ ሁላችሁንም አድሬስ ላላረግ እችላለሁ። በአካለ ሥጋ ስለመጣ ጌታ ኢየሱስ ፍጹም አምላክ ቢሆንም ፍጹም ሰው ሆኖ ስለመጣ በጊዜና በቦታ የሚገደብ ሆኖ ስለመጣ ስለዚህ ሌሎች እኔን የሚመስሉ ይነሳሉ፣ እና አንድ ሞቼ ብዙ ሆኜ ይነሳለሁ እያለ ይናገር ነበርና የክርስቶስ ኢየሱስ ሞትና ትንሣኤ የእሱ ብቻ ሞትና ትንሣኤ አይደለም። ከክርስቶስ ጋር እኛም ማብረን የተነሳንበት